እኔን ያየ ፈጽሞ ማንንም አይበድል እያለ ሲጣራ ተመለከትኩት። በየገበያው በየሱቅ ቦታው ሰው በተሰበሰበበት እንዲያጮክ ብሎ በዚህ መልኩ መጣራቱ አላማረኝም እና ጠጋ ብዬ፣ አንተ ሰው ሆይ ምን ሁነህ ነው? ምን ደርሶብህ ነው እንዲህ የምትለው ስል፣ እንዲህ አለ እሱ። እኔ አምባገነኖችን የማገለግል በዳይ ነበርኩ፣ ጨቋይ ነበርኩ፣ ለህዝብ ደንታ የለለኝ ለደካሞች የማላዝን ከለታት አንድ ቀን አንድ ሰው አንድ ደካማ ሰው ከባህሩ አሳን አውጥቶ ይዞ እየመጣ ባለበት ተጨባጭ አሳውን ስመለከተው እጅግ ያሳሳኝና ያምረኛል። ያን አሳም ሂጄ ስጠኝ፣ ይሄን አሳ አልኩት። አልሰጥህም፣ ይሄን አሳ ሽጬ ነው እኔ ለቤተሰቤ ምግብ የምገዛው የምቀልባቸው፣ ስለዚህ ልሰጥህ አልችልም። ይሄን ሰጠው ማለት ቤተሰቦቼ በራብ ያልቁብኛል ማለት ነው ተወኝ ሲለኝ እኔ ደግሞ ስለ ቤተሰቡ ምን አሻኝ ምን አገባኝ አልኩና ናም ቀማሁት ወሰድኩበት በግዴታ ታዲያ ያን አሳ ይዤ እየሄድኩ ባለበት ተጨባጭ የአሳ አውራ ጣቴን ነከሰኝ ይላል ያ አላህ ነው እንግዲህ እንዲህ እንዲከሰት ያደረገ አውራ ጣቴን በነከሰኝ ጊዜ በጣም አመመኝ እንደዚህ አይነት ህመም ተሰምቶኝ አያውቅ እንቅልፍ አጣሁ መተኛት አልቻልኩም ወደ ዶክተር ሄድኩም አናገርኩትኝ ምን ይሻላል ይሄ አውራጣቴ በጣም ያመኛል? ስል ተመለከተው አየውና፣ እንዲህ አለ፦ ይሄ አውራጣት ካልተቆረጠ፣ ይሄ አውራጣት ካልተወገደ፣ ይሄ በሽታ ወደ ሌሎች የእጆች ክፍል ስለሚሸጋገር ይራባባሃል። ስለዚህ አውራጣት መቆረጥ አለበት አለ። እኔም ሳልወድ በሽታው እንዳይባዛብኝ ብዬ በማሰብ ናም አውራጣቴን አስቆረጥኩት። ከዛም በመቀጠል ወደ ቤት ተመለስኩ። ግን አሁንም እንዳዲስ የመዳፌን ክፍል ማመም ጀመረ። እጄ በጣም ኑ ታመመ። አሁንም ወደ ሐኪሙ ተመለስኩ። እሱም ምናለኝ አሁንም ሙሉ መዳፌ ካልተቆረጠ በፍጹም በፍጹም በሽታው ሊዛመት ይችላል፣ ያሰጋል። ስለዚህ መቆረጥ አለበት ይሻልሁና አሁንም ይሄ መዳፌ ተቆረጠ። ይሄ እንዳ ለሙሉ ሲቆረጥ ይሄኛው ብቻ ቀረ ማለት ነው። ያ አላህ፣ በዚህ ሁኔታ ላይ ያለው ኢላሃና፣ አሁንም ህመም ጀመረብኝ አለ ህመም ጀመረኝ። ይሄኑንም በጣም ሲያመኝ አሁንም ወደ ሐኪም ሄድኩኝ። አሁንም እሱ በድጋሚ አሁንም ይሄኛው እስከ ጡንቻህ መቆረጥ አለበት አለ። በዚህ መካከል ነበር ይሄን ከተቆረጥኩ በኋላ ሰዎችን ሳማክር አብዛኛው ሰው እንዲህ የሚለይ ነበር። ምን ሆነህ ነው ግን መጀመሪያ በምንድን ነው የበሽታ የመጣው? ብለው ይጠይቁ ነበር እኔም የበሽታውን መንስኤ መለስ ብዬ እየተረኩላቸው፣ እነሱም ምናሉ ምናልባት ያ አሳውን የቀማሁ ሰው ዱዓ አድርጎብህ ስለሚችል፣ እሱ አፉ ካላለህ ሰውነት በሙሉ እንደዚህ እየተቆራረጠ ማለቁ ስለማይቀር እባክህ እሱን አገኘውና አፉታ ጠይቀው አሉት። ምክንያቱም ጡንቻውንም አሞት ለመቆረጥ ቀን እየጠበቀ ነበርና አላ ልስ ሰውየውን ፈለግኩት አፈላለኩት። ነገር ግን ላገኘው አልቻልኩ። አሁንም ፈለግኩት አሁንም ፈለግኩት ላገኘው አልቻልኩ። ስዳስስ ስዳስስ ስዳስስ ድንገት የሆነ ሀገር ላይ አገኘሁት። የሆነ ቦታ አገኘሁት እና እንዳገኘሁትም ቀጥታ ጉልበቱ ላይ ወደኩ። አለቀይ፣ ይቅር በለኝ አልኩት፣ አፉ በለኝ አልኩት። እሱም ደንግጦ ምንህ ነው ማናህ አንተ ሲል ጠየቀኝ። እኔ ደግሞ አይ እኔ እንዲ እንዲ አድርጌ አንተን የበደልኩ ሰው ነኝ፣ ስለዚህ የአንተ ዱአ እዚህ ደረጃ ድርሶኛልና ብዬ ያለፈውን ታሪኬን ነገርኩት፣ ምን ያክል እንደተሰቃየሁ እና ፉታህ እንፈልጋለሁ አፉታ እንፈልጋለሁ ስለው አፉ ብያሃለሁ፣ ይቅር ብያሃለሁ፣ በእርግጥ በጣም የዛን ጊዜ ቅር ቢለኝም አሁን ግን አፉ ብያሃለሁ አለ። እኔም ዘወራልኩና ግን ምን ብለህ ዱዓ ብታረግብኝ ነው? ግን ምን ብለህ ብትማጸንብኝ ነው ይሄን ያክል የተቀጣሁት? አላህ ይሄን ያክል የቀጣኝ? ሰውየው ምን አለ? እኔማ የዛን ጊዜ አሳውስት ወስድብኝ፣ የልጆቼን ቀለብ በምትወስድብኝ ጊዜ እጄን አንስቼ ተማጽንኩ። ጌታዬ ሆይ፣ ይህ ሰው ጉልበቱን በኔ ላይ ያሳይቷል ኃይሉን በኔ ላይ ያሳይቷልና ድክመቴን አይቶ በድሎኛልና ጌታዬ ሆይ፣ አንተ ኃይልህን አሳየሁ፣ ያአላህ አንተ ጉልበትህን አሳየሁ። ጌታዬ ሆይ፣ ያአላህ ፍትህን እፈልጋለሁ ብዬ ነበር የተማጽንኩታል። ይሄ ሰውን በጣም ደነገጠና ካአሁን በኋላ

አላህ ልምስትአን ሰውን ከበደልን ደግሞ አፉታን ጠይቅ። በህይወት ከሌሉ ደግሞ አፉታ መጠየቅ ማንችል ከሆነ ዱአ እናድርግላቸው። ገንዘብ ከሆነ የበደልናቸው ገንዘባቸውን ሰደቃ እናውጣላቸው። በህይወት ካሉ ግን ገንዘብ ከወሰንባቸው ገንዘባቸውን መልሰን፣ ከሰደብናቸው አፉታቸውን ጠይቀን ብቻ በጠፋኑ መጠን ልክ አፉታን ማግኘት ይጠበቅብናል። አላህ ተባረከ ወተዓላ